ቀኑ ሙሉ ከስሜት ጋር ትዋጋለህ፣ ጧት ላይ ጠንካራ ነህ። እኩለ ቀን ላይ በስራ ተጠምደህ ለዓላማ ስትሠራ ትውላለህ። ከሰዓት በኋላ አንዳንድ ወሲብ ቀስቃሽ ነገሮችን ታሸንፋለህ። አመሻሽ ላይ ዛሬ ያሸነፍኩት ብለህ ታስባለህ። ሌሊት ላይ ግን ብቸኝነትና ጸጥታው ሲሰፍን የሆነ ነገር ይለወጣል፣ የሆነ ነገር ይላላል። መቆጣጠር በማትችለው ሁኔታ ስልክህን ታነሳለህ። ከዛም እንደ ተራበ አንበሳ እየተጣደፍክ ሰርች ታደርግና ፖርን ታያለህ በመጨረሻም ሴጋ ትመታና ትተኛለህ። በማግስቱ ጠዋት በጸጸት ተሞልተ ትነቃለህ እንዴት ሆነ ቀኑ ሙሉ ጥሩ ነበር ብለህ ራስህን ትጠይቃለህ ወንድሜ ስማኝ ውድቀትህ በዘፈቀደ የሆነ አጋጣሚ ነገር አይደለም የታቀደና የተጠና ውድቀት ነው በስጋዊ ስሜትና በጠላት የታቀደ ጥቃት ነው በቀኑ ውስጥ አብዛኛው ሰው የሚወድቅበት አንድ የተወሰነ ሰዓት አለ ይህ ሰዓት አጋንንት በሹክሹክታ ኃይለኛ የሚሆኑበት የፍቃድ ወይም የመቃወ ቆም ኃይል ዝቅተኛ የሚሆንበት እና አንተ ለጥቃት በጣም የተጋለጥክበት ሰዓት ነው። ይህንን ሰዓት መቆጣጠርና ማሸነፍ ከቻልክ ሁል ጊዜ ሙሉን ጦርነት ታሸንፋለህ። ዛሬ ያንን የጨለማ ሰዓት እናጋለጣለን። እናም ልክ እንደ አንድ ጦርነቱ እንዳለፈበት ሰው አንተም ይህን የስሜት ጦርነት የምታሸንፍበትን የጦር ስልት ታሳያለህ። ለሪላፕስ ወይም እንደገና ወደ ሱስ ለመመለስ የሚፈታተነው በጣም አደገኛው ሰዓት ከምሽቱ አራት ሰዓት እስከ ሌሊቱ ስምንት ሰዓት ያለው ሰዓት ነው። ለምን ይህ ሰዓት ለምን አደገኛ ሆነ? አሁን የዚህን ሰዓት አደገኝነት ምክንያት በሳይንስ በስነ ልቦናና በመንፈሳዊ አይን እንመለከተዋለን። የመጀመሪያው ስነ ልቦናዊ ምክንያት ነው። የመወሰን አቅም መድከም ወይም ደግሞ መዛል የሚባል ነገር አለ። የሰው ልጅ በተፈጥሮ በቀን ውስጥ አሰላስሎ አስቦ ጊዜ ወስዶ የሚወስናቸው ውሳኔዎች የተወሰኑ ናቸው። ምክንያቱም የመወሰን አቅም ልክ እንደ ጡንቻ ነው። ቀኑ ሙሉ ስትጠቀምበት ስለምትውል ሁል ጊዜ በቀኑ መጨረሻ ሰዓት ላይ ይደክማል። ጠዋት ላይ ደግሞ በአዲስ ኃይል ስለሚሆን ጠንካራ ነው። እሱ ሲመጣብህ አይሆንም ለማለት ቀላል ነው። ቀኑ ሙሉ ግን ስፍር ቁጥር የሌላቸው ውሳኔዎችን ትወስናለህ። ምን ልበስ፣ ምን ልስራ፣ ይሄን ልናገር ወይስ አልናገር በሚል የመወሰን አቅምን ትጨርሳለህ። ማታ ላይ ሲደርስ ያ የውሳኔ ጡንቻ ይዝላል። የመወሰን አቅም መድከም የሚባለው ይሄ ነው። በዚህ ጊዜ አይሆንም ለማለት በጣም ከባድ ይሆናል። ስለዚህ በአእምሮ የሚመጣውን ሁሉ በቸልተኝነት ትቀበላለህ። ማለት ነው። ስጋ ደግሞ ይህንን ጠንቅቆ ያውቃል፣ ጠላትም ይህንን ያውቃል። በምሳሌ ላስረዳ። ክላስ ውስጥ ፕሬዘንቴሽን በምናቀርብበት ጊዜ መምህሩ በጣም የሚያዳምጠውና ጥያቄ የሚጠይቀው መጀመሪያ አካባቢ የሚያቀርቡት ነው ወይስ መጨረሻ ላይ የሚያቀርቡ ነው? የታወቀ ነው፣ የመጀመሪያው ነው በደንብ የሚጠይቀው። ምክንያቱም የመጨረሻው ላይ መምህሩ አእምሮ ዝሎ ስለሚደርስ እንደ ነገሩ አድርጎ ነው የሚያርፈው። በተመሳሳይ የአእምሮ የመወሰን አቅምም ከምሽቱ አራት ሰዓት በኋላ የሚመጡ ሐሳቦችን እንዲሆነው ዝም ብሎ የሚቀበላቸው። ሁለተኛው የዚህ ሰዓት አደገኛነት ሳይንሳዊ ምክንያት የአንጎል ዋና ስራ አስፈጻሚ ሆነው ወይም ፕሪፍሮንታል ኮርቴክስ የተባለው የአእምሮ ክፍል በዛ ሰዓት ስለማይሰራ ወይም ስለሚተኛ ነው። ባለፈው ክፍል እንደተነጋገርነው ፕሪፍሮንታል ኮርቴክስ ወይም የፊተኛው የአእምሮ ክፍል አእምሮ ውስጥ በምክንያታዊነት በዕቅድ አውጪነት እና ራስን በመቆጣጠር ላይ የሚሰራ ክፍል ነው። ይህ ማለት አንጎል ውስጥ ዋና ስራ አስፈጻሚ ነው ማለት ነው። ታዲያ ይህ ዋና ስራ አስፈጻሚ የአንጎል ክፍል ቀኑ ሙሉ ሲሰራ ከዋለ በኋላ ማታ ላይ ይደክማል። በሌላ በኩል ሊምቢክ ሲስተም የተባለው ስሜታዊና እንስሳዊ የሆነ ባህሪ የሚያንጸባርቀውና አሁኑኑ ደስታ ፈልጋለሁ የሚለው የአንጎል ክፍል በዛ ሰዓት አይተኛም። ማታ ላይ ዋና ስራ አስፈጻሚው የአንጎል ክፍል ሲዳከምና ሲተኛ፣ ይህ እንስሳዊ የአእምሮ ክፍል የመወሰን ስልጣኑን ይቆጣጠራል። በዚህ ሰዓት ምክንያታዊነት፣ ሞራልና መጠንቀቅ በዛ ሰዓት ይጠፋሉ። በምትኩ ስሜት ይነግሳል። በዚህ ምክንያት በስሜት ተሸንፈህ ለሱስ እሺ ብለህ ትገዛለህ ማለት ነው። አስበው እስኪ በታክሲ እየሄድክ ድንገት ሹፌሩን አስወርዶ ልምድ የሌለው ረዳት መሪውን ቢይዘው ምን የሚፈጠር ይመስላል? ከምሽቱ አራት ሰዓት በኋላ የአንተ የስሜት ሁኔታም ልክ እንደዚሁ ነው። ሶስተኛው የዚህ ሰዓት አደገኝነት መንፈሳዊው ምክንያቱ ነው። ይህ ሰዓት የአዳኙ ሰዓት መሆኑ ነው። አንደኛ ጴጥሮስ ምዕራፍ አምስት ቁጥር ስምንት ላይ እንዲህ ይላል፣ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል ይላል። አንበሳው መቼ ነው የሚያድነው? የሚታደነው እንስሳ ከመንጋው ተለይቶ ብቻውን ሲሆን በጣም ብዙ ሰዓት ሜዳ ላይ በመዝናናት ሲደክም እና ጥንቃቄው ሁሉ ሲላላና ሲቀንስ ነው። በተመሳሳይ ዲያብሎስ አንተን የሚያድንህ ብቻህን በሚያገኝህ ቦታ ለመዝናናት በሚል ማታ ጋደም ብለህ በስልክ ሜዳ ላይ አእምሮ እስኪዝል ድረስ ቲክቶክና ኢንስታግራም ስታገላብጥ እና በእንስሳዊና በስሜታዊ አእምሮ መመራ ስትጀምር ነው። ይህ የዲያብሎስ ዋና የአደን ሰዓት ነው። አሁንም አስተውል። በጦር ሜዳ ላይ ያለው ወታደር ሌሊት ላይ ጠላት ከመጣ ያንዋጋለሁ ብሎ አይጠብቅም ከዛ ይልቅ ለሌሊቱ ጥቃት አስቀድሞ ይዘጋጃል። ሥልጠናውን በሥርዓት ይሰለጥናል፣ ምሽግ ይቆፍራል፣ ጠባቂዎችን ያቆማል። በተመሳሳይ አንተም ለጨለማው ሰዓት በደንብ መዘጋጀት አለብህ። ምክንያቱም የቀን መሳሪያ ይዘህ የሌሊት ጦርነትን ልታሸንፍ አትችልም። የሌሊት ጦርነት የራሱ የሆነ ስልት አለው። አሁን በመቀጠል የሌሊቱ ጦርነት ለማሸነፍ የሚረዱን የሌሊት መሳሪያዎችን እንመለከታለን። ከዛም ያለ ማንገራገር እንተገብራቸዋለን። አንደኛ፣ የመኝታ ሰዓትህን ማቀድ። ሲደክመኝ እተኛለሁ የሚባል ነገር የለም። ምክንያቱም የራስን ለሽንፈት መጋበዝ ነው። ትክክለኛና ቋሚ የመኝታ ሰዓት ይኑር። ለምሳሌ ከምሽቱ አራት ሰዓት የግድ መተኛት አለብኝ። በዛ ሰዓት ያለ ዓላማ እስኪሰለችህ በስልክ ላይ አታፍጥጥ። ምክንያቱም በዛ ሰዓት ስልክህ ያንተ ሳይሆን የጠላት የመጫወቻ ሜዳ ነው። በሰው ሜዳ ደግሞ የመሸነፍ እድልህ ከፍተኛ ነው። ሁለተኛ ስልክህን ከመኝታ ቤትህ አስወጣ። ይህ ቁጥር አንድ ሕግ ነው። ስልክህ መኝታ ቤቱ ውስጥ መሆን የለበት። በሌላ ክፍል ቻርጅ አድርገህ መተኛት ትችላለህ። ምክንያቱም መኝታ ቤትህ የረፍትና የሰላም የመታደሻ ቦታ መሆን አለበት። ስለዚህ አሁን ሰበብ ሳታበዛ ይሄን ህግ ለራስህ ለቤተሰቦችህ፣ ለሚወዱ ሰዎች እንዲሁም ለወደፊት ሚስት ስትል ሳታንገራግር ተግብረው። ሶስተኛ የምሽት ህግ ወይም ስርዓቶችን መፍጠር ነው። ሰውነትህንና አእምሮ ለእንቅልፍ ማዘጋጀት መለማመድ አለብን። ማንበብ መጽሐፍ ቅዱስህን ገልጠ መዝሙረ ሰራዊት ምዕራፍ 91ን አንብብ። ቁርአን ከሆነ ደግሞ አንድ ኃይል የሚሰጥህን ክፍል አንብብ ወይም ሌላ የሚጠቅም መጽሐፍ አንብብ። በመቀጠል ማስታወሻ ደብተርህን አውጥተህ የቀኑን ሁሉን ገምግም። ከዛም ለነገ ሊሰሩ የሚገባቸውን ሶስት ዋናው የአጭር ጊዜ ግቦችን ጻፍ። ለምሳሌ ነገ ያን ሥልጠና መዘገበዋለሁ፣ ነገ ይህን ያክል ብር ማትረፍ አለብኝ፣ ልጆቼን አዝናናለሁ ብለህ በመጻፍ አእምሮ ለነገ ቀጠሮ አስይዘህ ይህ ለአእምሮ ግልጽ የሆነ አቅጣጫን ይሰጠዋል። በመጨረሻም ጸሎት ነው። ቀኑም በጥሩ ሁኔታ ስለዋለ ፈጣሪን አመስ ሌሊቱን ደግሞ በንጽህና እንዲያሳልፍ ጸልይ። ለነገ ስራ፣ ለወደፊት ዓላማ ደግሞ ለምነው። ከዚህ በኋላ እንደ ቅዱስ ዳዊት በሰላም እተኛለሁ አንቀላፋለሁም ብለህ ተኛ። አምስተኛ የነጻነትህንና የምትታገልበትን ምክንያት ዘርዝረህ መጻፍ ነው። ባልጋ አጠገብ ባለው ወረቀት ላይ እኔ ከዚህ ሱስ የግድ ነጻ መሆን ያለብኝ ለዚህ ነው ብለህ ጻፍ። አቅሜንና ማንነቴን ወንድነቴን ማስመለስና እንደገና ህይወቴን በደስታና በኃይል በክብር መኖር ስላለብኝ፣ ለወደፊት ሚስቴ ክብር ንጹህ መሆን ስላለብኝ፣ ንጹህ አእምሮና አስተሳሰብ እንዲኖረኝ እግዚአብሔር ጋር ያለኝ ግንኙነት መታደስና በእርሱ መንገድ መሄድ ስላለብኝ፣ እኔ የተከበርኩ ሰው ስለሆንኩ እርካሽ ነገር ስለማይገባኝ ብለህ ጻፍ። ፈተናው ሲመጣ ይህንን አንብብ። በዚህ መልኩ አስቀድመ ተዘጋጅ። ጠባቂዎችን ወንድሜ ይህ ከልማድ በላይ እንደሆነ መረዳት አለብህ። ፖርን የሌሊት መንፈስ ነው። ጨለማን የሚወድ መንፈስ ነው። እስክሪኖችን፣ እና ጸጥታን ሚስጥራዊነትን የሚወድ መንፈስ ነው። ነገር ግን መጽሐፍ ቅዱስ ምን ይላል? ኢሳይያስ 9:2 ላይ በጨለማ የሄደ ህዝብ ታላቅ ብርሃን አየ በሞት ጥላ አገርም ለኖሩ ብርሃን ወጣላቸው ይላል። አሁን አንተ ያንን ብርሃን ወደ ጨለማው ህይወት ማምጣት አለብህ። በሌሊት ብቻህን ስትሆን የአምልኮ መዝሙርን በለስላሳው ከፍተህ አብረህ መዘመር ጀምር። ይህ የክፍልህን መንፈሳዊ ድባብ ይቀይረዋል። የጨለማውን ጸጥታ በእውነት ድምጽ መስበር ትችላለህ። እውነትን ጮክ ብለህ ተናገር። የጠላትን የዝሙት ሹክሹክታ በጩኸት አሸንፈው። የፖርን ስሜት ሲመጣብህ አይሆንም ብለህ ጮክ ብለህ ተናገር። አካሌ የእግዚአብሔር ቤተ መቅደስ ነው፣ በክርስቶስ ኢየሱስ ነጻ ወጥቻለሁ፣ የቃሉ ኃይል አለኝ በልና፣ ማንነትን በጩኸት አውጅበት። ይህ የጦርነት ሰዓት ነው። ሌሊቱን ካሸነፍክ ደግሞ አውሬውን ታሸንፈዋለህ። አብዛኛው ሰው ሌሊት ላይ ይሳሳትና ይወድቃል። አንተ ግን እንደ አብዛኛው ሰው አይደለም። ምክንያቱም አንተ ተዋጊ ነህ። ሌሊቱ ለሌሎች የሽንፈት ጊዜ ሲሆን፣ ለአንተ ግን የጥንካሬና የድል ጊዜ ይሆናል። የዛሬው ቻሌንጅ ነው። ዛሬ ማታ ከነገርኩ የጦርነት ሕጎች ውስጥ አንዱን ብቻ ተግባራዊ አድርግ። ሁሉንም አይደለም፣ አንዱን ብቻ። ስልክን ከመኝታ ቤት አስወጣ፣ ወይም ከምሽቱ ሶስት ሰዓት በኋላ ኢንተርኔትን ዝጋ፣ ወይም የምትታገልበትን ምክንያት ጽፈ አልጋ አጠገብ አስቀምጥ። አንድ ትንሽ እርምጃ ብቻ ዛሬ ውሰድ። ለሌሊት ማምለጫና ተጠያቂነትን ከፈለግ የፍሪደም ቻሌንጅ ቴሌግራም ግሩፓችንን ተቀላቀል። እዛ ላይ እርስ በርስ መተጋገዝ እንችላለን። ሰብስክራይብ በማድረግ ይህንን የንቁ ተዋጊዎች ሠራዊት ተቀላቀል። ነገ ፖርን ወንድነትን እንዴት እንደሚሰርቀው እንመለከታለን። በፍጹም እንዳመልጥ። ሌሊቱን ተቆጣጠር። ነጻነትን አውጭ እስክታሸንፍ ድረስ ጦርነቱን ቀጥል። ሰላም። ድል የነሳው በሁለተኛው ሞት አይጎዳም።